ቢያንስ ከህይወታችሁ ውጪ ያልሽ ወጥቼ እንኳን ለምንድን ነው እሱን መያዝ እሱን መንከባከብ ለምንድን ነው የሚከብድሽ? ለምንድን ነው አሁን የምታስደብሪው? ለምንድን ነው ልጁ ጭንቀት እንዲሰማው የምታደርጊው? ከዛ ባለፈ ደግሞ አሁን ነገሮች ተስተካክሏል ተብሎ ሁሉ ነገር ከተፈታ በኋላ አሁንም የኔን ስም አንስቶ ከእሱ ጋር መረባበሽ እሱን እንዲጨነቅ ለምን ታደርጊዋለሽ? ወይ ለእኔ ልቀቂ ልኝና እንዴት ክብር እንደሆነ እንዴት ወንድ ልጅ እንደሚከበር እንዴት ለወንድ ልጅ ፍቅር እንደሚሰጥ በቃ ልንከባከበው። እኔ በዚህ ልክ እንደዚህ እንደሚያንገበግብሽ አልገመትኩም ነበር። ይኸውልሽ ዘው ብለሽ የመግባት ስልጣን የለሽ። እሺ ይሄ የተከበረ የእናቴ አባቴ ቤት ነው። ሰምተሽኛል ሰምተሽኛል አይደለ? እንደ አመጣልሽ ስነስርዓት፣ ሩታ አታብዡ። አሁን ስነስርዓት ሽኛል እንደ አመጣልሽ ዘው አትበይ። ቶልድ እና ቁጭ ባትን ደግሞ እኔም ደግሞ አሳይሽ ነበረ። አዎ ሁሌ በሰነዘር አይደለም፣ እጅ መሰንዘር ለምዶብሻል፣ አውቃለሁ። ተሰሚኛለሽ የምታደርጊኝ ሰው አይደለም። ቤትሽ መጥቼም የምታደርጊኝ ሰው አይደለሽ ቤትሽ መጥቼ በክብር ቦታ ይሻላል። በክብር ቢኖርሽ ባልሽን እንደዚያ ዲስሪስፔክት አታደርጊ። ህዝብ በሚያየው በዛ ልክ ሪስፔክት አታደርጊ። ይበቃሻል እንደዚህ ኮስተር፣ ይበቃሻል እንደዚህ ዲስሪስፔክት ነገር በጣም እስካሁን ይሻላው። እንደዚህ እንደ ጅራፍ ነው። ሰላም ውድ ቤተሰቦች እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደና ነኝ። እንግዲህ ዛሬ ተመልሰን ከዩጋ መጥተናል። ያው ዛሬ ከእንደሌላው ጊዜ አይደለም፣ ትንሽ ለየት ያለ ነገር ጂን የመጣውት። ያ ማለት ደግሞ ማለት ይሄ ነገር ባላደርገው ደስ ይለኝ ነበረ፣ ግን ደግሞ መሆን ስላለበት፣ አንዳንዴ ደግሞ ነገሮች ሲያልፉ ሰውም ትእግስተኛ ሲሆን አንዳንዴ ሞኝ ይመስላል፣ ወይም ደግሞ ያንን ነገር ማናስተውል ይመስላልና ዛሬ ብዙ ነገር አስቤ ነው ወደ እናንተ የመጣሁት እና ደግሞ ሁሉንም ይዤ የመጣሁበትን ምክንያት አስረዳችኋለሁ። ዛሬ ወደዚህ የመጣሁት ሩታ ጋ እሄዳለሁ። ምክንያቱም ይሄን ሰሞኑን እየተፈጠረ ያለውን ነገር አይታችኋል። እኔ ዝም ስል እኔ ነገሮችን በቃ በቦታውም ሆኜ ዝም ስል ምንም ማላውቅ ምንም ማልረዳ ምንም የማይመስለኝ አይነት ስሜት የሚሰማችሁ ሰዎች አላችሁ እና ወይም ዝም ያለ ሁሉ ጥፋተኛ አድርጋችሁ የምትወስዱ ሰዎች አላችሁ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 አብርሃም ምናልባት ከኔ ጋር ሆኖ ከረበሻት በሚለው ነው እንጂ እኔ አብርሃምን ከአብርሃም ጋር መለያየት ፈልጌ አይደለም። ደስታቸው ላይ መለስ አብርሃም ድጋሚ ዲፕሬሽን ውስጥ ቢገባ እሱ እንዳይጎዳ ነው አሁንም ዝም ያልኩት። በቃ በአብርሃም ብዙ ነገር ሆኜ ያለው ግን ደግሞ አንዳንዴ አይሆንም ወይም ደግሞ በቃ ምናልባት ለእኔ አልሆነም ተብሎ የትተውን ነገር በዚህ ልክ እሱንም እንድትገፋው አልፈልግም። ምክንያቱም ወንድ ልጅ ነው ክብር ያስፈልገዋል። በዛ ልክ ስትንቀው፣ በዛ ልክ ስትናገረው እኔ ማየት አልፈልግም። ስለዚህ እኔ እንጃ እኔ እኔ አላቅም የፈለገ ነገር አብርሃምን ብግባባው በዚህ ልክ እንደዛ። እኔ እንጃ አላቅም፣ በእውነት በጣም ከባድ ነውና ቢያንስ ሄጄ ለባሏ ክብር እንዲኖራት ታይ ብላለች ሄርሜላ ከህይወታችን ውጭ ብለሻል። ይሄው ከህይወታችሁ ወጣውን። የኔን ስም አንስቶ ከአብርሃም ጋር መጣላት ምንም አይጠቅምም። የእሱን ደስታ እያየው የተደሰትኩበት ባለበት ሰዓት፣ አርፌ በተቀመጥኩበት ሰዓት እንደዚህ ዲስሪስፔክት እያደረገችው እሱ በዛ ትግስት እንደዛ እየለመናት ለምን እዚች ከዘ ከነሱ የት መውጣቴ የቱ ጋ ነው የጠቀመው? ስለዚህ ቢያንስ ሄጄ ያለውን ነገር እናገራለሁ። በቃ እዩ፣ ይቅርታ ምንም ፋታ አልሰጣ አልቻልኩም። ቤተሰቦችን ሰላም በላቸው። ሰላም ቤተሰቦች እንዴት ናችሁ? አለው እግዚአብሔር ይመስገን። ዛሬ ሄርሜላ ሩታ ጋጄ ማናገራት ወይ ደግሞ ማውራት ነገር አለ ብላኛለች። ያው እዛ ከሄድም በኋላ ደግሞ ምናልባት ብቻቸውን ሆኖ ሌላ ጭቅጭቅ ሌላ ረብሻ እንዳይፈጠር ከጎናቸው እድሜ ያለውን ነገር ትሪት ለማድረግ ሞክራለሁ፣ በሁለቱም በኩል ብቻ ግን እንጃ ዛሬ ትንሽ እንትን ከብዶኛል ነገራቶች እና ብዙ ነገር እሷ ስላስረዳቻችሁ ደግሜ እኔ ደግሞ ማስረዳት አይጠበቅብኝም። እዛ ሄደን ያለውን ነገር በደንብ እንመለከታለን ብዬ አስባለሁ። እንሂድ እና ደግሞ ያልተናገርኩት አንድ ሀሳብ አለ። ማለት ከዚህ በኋላ ሩታ ቤት የምሄድበት ምንም ምክንያት የለኝም። ዛሬ መሄደው በቃ ማለት እኔ ምናልባት ሲሄድ የሆነ ነገር ልትናገረኝ ትችላለች። ቤቴ ለመጣሽ ምናምን ልትለኝ ትችላለች። ይሄን ነገር ግን በስ ክላስ ረግጬ ልነግራት እፈልጋለሁ። በቃ በዚህ ልክ የኔንም ስም ማንሳትም የለባትም። ከዛ ባለፈ ደግሞ እሱንም በዚህ ልክ እንድታጥላላው ምናምን አልፈልግም። ምንም ቢሆን ወንድ ልጅ ነው። በቃ ይሄ ነገሩ ደግሞ አይገባውም። ከዚህ በላይ በዛ በዛ ትግስት እንደዛ ትሪት እያደረጋት ለምን ሄጄ ያለውን ነገር እንትን ለማለት ሞክራለሁ። እዩ ጥርታት አይሻልም? አንተ ጥራታ። አንዴ ውጭ ላይ ብናወራ ይሻላል። እንግዲህ ቤተሰቦች ያው የሩታ ቤት ነው ያለ ነው። ባለፈው ከአብርሃም ጋር ስለመጣሁኝ ቤቷ አልጠፋንም። መተናል ያለን ነገር ለማናገር ሞክራለሁ በተረጋጋ መንፈስ በርግ፣ ትንሽ ተናድጃለሁ። የተፈጠረው ነገር ቢያበሳጨኝም በተረጋጋ መንፈስ ላናግራት ና ቢያንስ ያለው ነገር ፈትቺ ብሄድ ደስ ይለኛል። ትንሽ ቴንሽኖኛል ያለው ታውቃላችሁ። ያው አንዳንዴ መስመር ጠራሀት እርቻታ አለው። በቃ ተረጋግታችሁ ማውራት ነው ከዚህ በኋላ ያለውን ነገር አይ የሚመጣለን ነገር የለም እኮ። በስትክል ናግራት ነው የመጣሁት። ይቅርታ ዛሬ ለአንድ ጉዳይ ላውራሽ ነው የመጣሁት። ሰላምታ ግን አይነሳም። ሰላምታ የእግዚአብሔር ነው። ችግር የለውም ወደ ገደለው ስገባልሽ ዛሬ የመጣሁት ቤትሽ ላይ ምንም በመጥፎ ነገር እንድንነጋገር ምናምን አይደለም። ባለፈው ዕለት ብዙ ተናግርሻል ዝም ብዬሻለሁ። ዛሬ ደግሞ የኔን ስም አንስተሽ ከአብርሃም ጋር የምትጣይበትን ምክንያት እንደገና ደግሞ በዚህ ልጅ ልጁ የምትጎጅበትን ምክንያት ቢያንስ በእኔ ስም ባይሆን አንድ ነገር ነው። ለምን አንቺ ተናግረሽ እኔ ዝም የምልበት ምንም ምክንያት የለም። በዛ አሁን አይበቃም? ምን አፈፋሽ አልገባኝም የኔን ስም ማንሳቱ ለምን አስፈለገ? ከዛ ባለፈ ደግሞ በቃ ከህይወቴ ውጭ ልኝ ያልሽን ወጣሁኝ አይደል እንዴ? ለምንድን ነው በዚህ ልክ እሱንስ እንደዚህ እንደዚህ በእንደዚህ ያመጣህ እንደዚህ ያመጣህ የማይሆን ምክንያቶች እየፈጠርሽ ከእሱ ጋር መጣላቱ ለምን? በቃ ታውኩልሽ አይደል እሺ? ህይወትሽን እየኖርሽ ነው። አሁን የኔን ስም አንስቶ እንደ አዲስ ነገሮችን መጣላት ለምን አስፈለገ? ከዛ ባለፈ ደግሞ በዚህ ልክ እሱ እንድትጎጁ አልፈልግም። ቢያንስ ደስታው ይመለሳል ብዬ ነው አስጨርሽኝ። አሁን ምንም ጸብ አልፈልግም። ቤትሽ ነው የመጣሁት ቢያንስ ስነ ስርዓት ባለው መልኩ እንነጋገር ማለት። እስከ ዛሬ ብዙ ተናግረሽኛል፣ ብዙ ዝም ብሻለሁ፣ ይበቃል። ያ ማለት ደግሞ የተናገርሽው ነገር ሁሉ የተናገርሽው ነገር ሁሉ ልክ ነው ማለት አይደለም። ስለሚገባሽ ያለ ቦታሽ ስለተገኘሽ ስለሚገባሽ ተናገርኩሽ፣ ቀራለሽ። ሲያንስሽ ነው። አይገርምሽም? አሁንም ቢሆን የወልሽ ይገባኝም አይገባኝም ምንም ምንም ልልሽ አይደለም። አሁንም ቢሆን እኔ በዚህ ልክ ቃላቶችን መውጣት ምናምን አልችልም ከአንቺ ጋር። ግን ደግሞ ልጁን ለምንድ ነው የምትጎጂው? ለምንስ በዚህ ልክ ዲስፔክት አድርጌዋለሽ? ማንም ሰው ቀና ብሎ የማያናግረውን ሰው በዚህ ልክ ለምንድ ነው? ስለወደደሽ ለምን በቃ ለምን ትንቅዋለሽ? እኔ አሁን ለሱ ብዬ ነው ነገሮችን የተውኩት አደል። እሱ ወንድ ነው አደል። ሪስፔክት ይፈልጋል፣ ፍቅር ይፈልጋል፣ ትሪት ይፈልጋል። አንድ ሰው ቢያንስ ቤቱ ሲገባ የሚያስፈልገው ነገሮች አሉ አይደል? እንዴ! ለምንድን ነው በዚህ ልክ ልጁን የምትገፊ? እንደገና ቢያንስ ከህይወታችሁ ውጭ ያልሽ ወጥቼ እንኳን ለምንድን ነው እሱን መያዝ እሱን መንከባከብ ለምንድን ነው የሚከብድሽ? ለምንድን ነው አሁን የምታስደብሪው? ለምንድን ነው ልጁ ጭንቀት እንዲሰማው የምታደርጊው? መልስ ተጭኝ ትችላለሽ፣ በደንብ ችላለ። በመጀመሪያ ደረጃ በመውጣትሽ በጣም የተንገበገብሽ ነው። ሲ አኳሆንሽ መውጣት ስላለብሽ ነው በነገር ግዴታሽ ስለሆነ ሲቀጥል ደግሞ እኔ እሱን በምንም አይነት ወይ ላውራው፣ ምንም አይመለከትሽም። የማያገባሽ ውስጥ ገብተሽ ነው እያቦካሽ ያለሽው። ይመለከተኛል፣ ይመለከተኛል። በጣም የማከብረው በጣም አንድ ነገር ላስረዳሽ። ስለማያገባሽና ስለማይመለከትሽ ነው ውልቅ ያልሽው አይደለም። ስለማይመለከትሽ እዚህ ጋር አላስፈላጊ ሰው ስለሆንሽ በቃ ስለገባሽ ነው የወጣሽው። አይደለም፣ ነው እኔ የወጣሁት ከእሱ ህይወት የወጣሁት። ውጣ ቢያንስ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 ወይ ለኔ ልቀቅልኝ እና እንዴት ክብር እንደሆነ እንዴት ወንድ ልጅ እንደሚከበር እንዴት ለወንድ ልጅ ፍቅር እንደሚሰጥ በቃ ልንከባከበው። እኔ በዚህ ልክ እንደዚህ እንደሚያንገበግብሽ አልገመትኩም ነበር። ለዚህ ነው እኮ የተናገረ ሰው ሁሉ ልክ አይደለም፣ ዝም ያለ ሁሉ ደግሞ ጥፋተኛ አይደለም። የምልሽ አይደለም፣ የሆነ ታይም ወደ እኔ ከተመለሰ ወይ በቃ ተመለሰ አጣሁት፣ ምናምን ብለሽ የተንገበገብሽ ያንን ስሜት ነው ፊትሽ ላይ እያየሁ ያለሁት። ገባሽ? ናይፊሬ ምን የምታዩ ነገር የለም ነው ማዝነው ኖ አይ እኔ እንደዚህ በእንደዚህ ልክ ለመሆን ሲጀመር ወይኔ ባለፈው እኮ እና ቤል ነግሮኝ ነበረ ራስሽን ሁላ ልታጠፊ ደርሰሽ ነበር አሉ እሱ ምንም መረጃ ትክክለኛ መረጃ የለሽም በጣም ይቅርታ እኔ ወይኔ ጉዴ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 ስለ እኔ ጉዳት አይደለም እዚህ ጋር እያወራሁልሽ ያለው ስለ አብርሃም ጉዳት ነው። እኔማ ጉዳቴን መርጬ የእሱን ደስታ መርጬ ይኸው ህይወታችሁን ኑሩ ባልኩበት ታይም ላይ ከመሬት ተነስተሽ እኔን ስም ማንሳት፣ ከዛ ባለፈ አሁንም እንዲደብረው ለምን ታደርጋለሽ? እዚህ ድረስ የመጣሽው ሬት ሬት እያለሽ እያንገበገበሽ መሆኑን ስላየው በቃ፣ አላ አይደለ፣ አሳዘንሽ። እንታቀለሽ ምንድን ነው ያንገበገበሽ? አንተን ገበገብሽ እንጂ በጣም አንደኛው እሱ እኔ ጋር መምጣቱ የሆነ በቃ አላ አይደለ ጥሩ ታይም ማሳለፋችን ምናምን አንቺን ሁላ አሳምሞ እስከ ማስተኛ ከደረሰ ኢቨን እነሱን ጠርተሽ ራሴ ላጠፋ ነው የያዙ ልቀቁኝ ካልሽ በጣም ከባድ ኬዝ ውስጥ ነሽ ማለት ነው። ስለዚህ ሰላማዊ በሆናችሁ ታይም እኮ አልመጣሁም፣ ፍቅር በሆናችሁ ታይም መጥቻለሁ። እንዴ ምን አለ መሰለሽ የእጃዙር የሚባል ነገር ታውቂያለሽ? አይ እናንተ እኮ ሰላም ሆናችሁ የመጣሁበት ነገር የለም። አሁንም ቢሆን የኔን ስም ገብግበሽ ነበር አሉ፣ ኖ አሁን አሉ ምናምን፣ አሁንም አሉ በሚል ሰበብ ነው የመጣሽው። ትላንትናም ደግሞ ስላየሽ ነው እሺ። አየው ሽእኮ ካሜራ ደቅነች፣ ታመሽ ምናምን በቃ ኔ እንደዛ መሆንሽ እሱ እግዚአብሔር ይማረኝ። ይኸው እግዚአብሔር ምሮኝ ነው አሁንም ይቆም። ከዛ ባለፈ ደግሞ በሱ ለታመ ማለት ታመ የምታውቂው ነገር የለም። አረ ያየ ነው። ኤኒዌይስ ዋናው ደህና ደና መሆንሽ ነው። ከዚህ በላይ ደና እንድትሆኝ ደግሞ አይዞሽ፣ እጸልይልሻለሁ። አይ ጸሎት አያስፈልገኝም፣ ያንቺ እግዚአብሔር በበቂ ነው። አሁንም ደህና ነኝ እግዚአብሔር ይመስገን። እና ይኸውልሽ አንድ ነገር ላስረዳሽ፣ በቃ አሁን ኦልሬዲ ወጣ ሁኝ ካልሽኝ እኮ ሲጀመር መመላለስም አይጠበቅብሽ። እኔ ዝም ብለሽ ትናንትና መጣሽ፣ ዛሬ ደግሞ ወጥቼ እኮ ዝም ብዬ ይሄው ሕይወታችሁን እየቀጠላችሁ ደስተኛ በነበራችሁበት ታይም የመጣሁት ነገር የለም። ይሄ ማንም ያውቀው ነገር ነው። ግን ደግሞ የኔን ስም አንስተሽ አዲስ ስሚኝማ በጃዙር ካላገኘሁት ብለሽ እኮ እርያሽ ነበር። ምን ነው ላስታውስሽ፣ እንዴ? ምን ነው በጃዙር ካላገኘሁት ያልኩት እንዴ? አመመኝ አሞኝ መቶ ከመጠየቅ ውጪ እባክህ አትሂድ አትለየኝ፣ ምናምን እኔ ጋር ስለመጣ ነው እንደዚያ ይሆን። እኔ አመመኝ መቶ ጠየቀኝ አለቀ። ከዛ ባለፈ ሊሰማኝ ይችላል፣ ላዝን ይችላለው፣ ሳይው ሊደብረኝ ይችላል። አዎ እንኳን ተፈጠረ። ስለ እሱ አይደለም አሁን የፈለኩኝ። ብዙ አትናደጅ፣ ኖርማል ነገር ነው። ቀለል አድርጉ አሁን ወደዚህ ቤት የመጣሁበትን ጉዳይ አንዴ ላስረዳሽ ምንም እንድታስረጂኝ አልፈልግም ሲጀመር እዚህ ግቢም እንድትገቢ ማን እንደፈቀደልሽም አላውቅም ነው ወይስ አንቺ በር የመገንጠል አባዜ ያለብሽ ገንጥለሽ ነው የገባሽው ብዙ ጊዜ እንደማውቀው ከሆነ ዝም ብሎ ዘው ማለት አባዜ ያለብሽ እዚህም ይኸውልሽ ዘው ብለሽ የመግባት ስልጣን የለሽ እሺ ይሄ የተከበረ የእናቴ አባቴ ቤት ነው ሰምተሽኛል ሰምተሽኛል አይደለ? እንደ አመጣለሽ። ሩታ አታብዡ፣ አሁን ስነ ስርዓት። እንደዛ ሳይሆን ይሄ የተከበረ የእናት የአባቴ ቤት ነው። በተከበረው በእናትና በአባትሽ ቤት እንደዚህ ነው መጫወት? እንዴት እንዴት ነው የሚያደርግሽ? እንደዚህ እንት ቁጭ ባትል ደግሞ አሳይሽ ነበር። ሁሌ በሰነዘር አይደለም፣ ሁሌ በሰነዘር አይደለም። ከወፈሩ ሰው አይፈሩ አሉ። እጅ መሰንዘር ለምዶ ብሽ አላቃለሁ። ተሰሚኛለ እንደዛ በቃ ሰው አይደለም። ቤትሽ መጥቼም ሰው ቤትሽ መጥቼ በታይታይ በክብር ቦታ ይሻላል። በክብር ቦታ ይሻላል። ክብር ያለው ሰው የሚያምርበት ምን? አሁን ለማንኛውም የመጣሁት እዚህ ክብር ቢኖርሽ ባልሽን እንደዚያ ዲስሪስፔክት አታደርጊው። ህዝብ በሚያየው በዛ ልክ ዲስሪስፔክት አታደርጊው። ይበቃሻል። ይበቃሻል። ሁሌ እንደዚህ ኮስተር ባለ ባለ አይደለም ነገር

መነካከት ቆመሽ እኮ ስነ ስርዓት ባለው መልኩ መናገር ትችያለሽ። ስነ ስርዓት ምን አመጣው? ስነ ስርዓት ላለው ሰው ክብር ላለው ሰው ላከብሩ በስነ ስርዓት ለውራው ይችላል። አሁን ቀጥ ብለሽ ውጪልኝ። እዛ ጋር ይታይሻል። በመጀመሪያ የመጣሁበት ነገር ሳላሳምንሽ እንዳላዘነጣጥልሽ ውሻ ሆኜ ደግሞ ጉድ እንዳላረግሽ። እኔ ደግሞ አራስ ስለሆንሽ ተከብረሽ ውጪ። ምናልባት ከሁለት ወር በኋላ ልንገናኝ እንችላለን። ከሁለት ወር በኋላ ምናልባት ልንገናኝ እንችላለን። ተይው ሁለት ወሩን እዚህ ጋር ማንም እንደሌለ አስቢውና አንቺ እኔ ላይ እስኪ አንዲት ነገር ለማድረግ ሞክሪ። አሁን ምንም እኔ እንዳንቺ እንደዚህ እልል በማለት ጮክ በማለት አይደለም አሁን ቤትሽ የመጣሁት። እንጣጥ እንጣጥ ያቻ ነበር ወይ? እኔ አሁን ምንም የሚያስፈራኝ የሚያሰጋኝ ነገር የለም። በፈለግሽው ነገር ምን ልትመጪ ትችያለሽ። እንዴት አድርጌ መመለስ እንዳለብኝ ደግሞ እኔ ያሳይሻለሁ። እሺ። እኔ ደግሞ የጉልበትሽን አቅም ቢያንስ ላሳይሽ እዚህ ወይ አራስ ፍቅር ነው። አራስ ቢጣበከሻለሁ። እሺ። ጠብቅሻለሁ እንደውም እርጉዝ ስለነበር አዛ ታይም እንደገና ደግሞ አሁንም አራስ ነሽ። ልነካሽ ምናምን አልችልም። በጸብ አይደለም ነገሩ። በድንብ ጉልበት አራስነቴን ከጨረስኩማ ስለዚህ ባለው ነገር ነው የምጠብቀው። ትላንትና በይሁዋ መጥቼ እንደዛ ስትናገር ዝም እንዳልኩት ማለት ነው። ከዚህ በፊትም ደግሞ እርግዝናዋ ላይ እንደዛ በዛ ልክ እንደተናገረች አሁንም ዝምል። ሰው አይሰማውም። እኔ ያልናደድም የምትናገሪ ነገር አያናደድም እንዴ? ማለት አንቺ እንደ ሰው አእምሮ ኖሮሽ ሊሰማሽ። እስቲ በኃይለኝነት የሰራሽውን ቤት አሳየኛ። እንዴ ሊሰማሽ። አንቺ እውነት ሊስ ሞራል አለሽ እንዴ? አንቺ ሲጀመር የለሽም እኮ። እንግዲህ ቅርታ፣ እዚህ ቤት መጥቼ በዚህ ልክ አይደለም። ለማንኛውም ባልማክበርን ባልመውደድን መልካምነትን ጭቅጭቅ ልጁም እንዲጨንቀው አታድርጊ። ከዛ ባለፈ ደግሞ አንቺም ሴትነትን ክብርን እሺ፣ ከራስ አልፎ የሆነ ከጀርባሽ ሰዎች አሉ አደለ? እነሱን ማስከበርን ልመጂ ተማሪ ያንን ስታቂ። ክብር ማለት አንቺ አብርሃምን እንደምታደርጊው ነገር ነው። ክብር ማለት እንደዛ ነው። አንድ ነገር አይደለም እንዳንቺ እየተለጣጠፉ መንዘላዘል ነው ወይ እንደዛ አይደለም። እባካችሁ ፕሊስ ፕሊስ።

ለምንድን ነው ይዛት የመጣው? ሲጀምር በቁም ነገር አንቺ ማናገር ትፈልጋለች። አውራታለሁ ብዙ ነገሮችን ማናገር እፈልጋለሁ። ምን ነው ታናገረኝ? ይሄ ፀብ እሷን ማየት እንደሚያስጠላኝ ታውቃለች። ስለሚገባ አብርሃም ያለበትን አልፈልግም። አስጨርሽኝ አይነት ሰው ሲያናገረኝ የሆነ አላርጅክ ነው ጆሮዬን ሁሉ ላይ ያመኛል። በእናትሽ ይመስጣል አብርሃም፣ ሲያናግርሽ ጆርሽን ያምሻል። የመጣ ሰው ሁሉ በቃ አንቺ ስፔሻሊ አንቺ በጣም ነው ያም ራሴ ሁላ ነው በቃ። እንዴት ስቅጥጥ ይመምሽም ሊያቅለሽሽም። ዋት አርጊውና ቢያንስ ቢያንስ ቢያንስ ቢያንስ ለቀኩልሽ ስነ ስርዓት ባለው መልኩ ወይ የኔን ስም ሳጠሪ በመልቀቅሽ ተናደደሽ። እሺ ለአንቺ ወርቅ መገዛበት ምክንያት ምንድን ነው? በመልቀቅሽ ተናደድሽ ምን ነው? በመልቀቅ ደስተኛ የሆነች ኑራችሁበት ታይም የኔን ስም መንሳት ለምን አስፈልገኝ? አይ እንድ በጣም ደጋግመሽ እየጠራሽ ነው። ስለለቀኩልሽ ስለለቀኩልሽ እንደዚህ ተነጥፈሽ ኑሪ። ምን አገባኝ ነኝ። ስለለቀኩልሽ በጣም ሜንሽን አደረግሽ፣ ጠቃቀስሽ። በጣም የጆሮሽ ነገር ነገር ስለሚሰማ ነው። ጆሮሽ አይደለም አንቺ በጣም አንገብግቦሽ ደጋግመሽ እየጠራሽ ስለሆነ ነው።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 ስነ ባለው መልኩ ነው ላናግርሽ፣ ግሽ ስለኔ ከጀርባ ስለኔ ወደፊትም ስለኔ አሁን ያለውበትን ስለዚህ ቢያንስ ስነ ባለው መልኩ ቤት ድረስ መጥቼ ላናግርሽ። ሰው በዚህ ልክ ቤት ኔጋ እንዴት ክብር ምን ማለት እንደሆነ ላሳይሽ። አደለኔ ጠላት እንኳን እንደዚህ አይደረግም። አራታይ አለው ከሁኔታሽ መገምገም እችላለሁ። ምን አይነት ማንነት እንዳለሽ ምን አይነት ሴት እንደሆንሽ በደንብ ማወቅ ይቻላል። ሰው ነው ይኸውልሽ፣ በአንድ ቀን እንደዚህ እኔ አይቼ ማወቅ ምችል አይነት ሰው ነኝ። አንቺንም እንደዚህ ከነ ተግባርሽ ደግሞ በደንብ ፍንትዋርሽ አይደለም ለእኔ ለህዝብ ማሳይተሻል። ስለዚህ አሁን በክብር ውልቅ ትልኛለሽ ወይስ ትቆያለሽ? የምትረጁ ነገር የለም የለም። እኔ ከአንቺ ምንም መረዳት አልፈረግም። የኔ መቤት በክብር ውልቅ አን ሱ በጣም ማመሰግነው ፈን አንደኛ ነገር አምባጓሮ መፍጠር የለብንም። ያለውን ነገር ማውራት የምትፈልገውም ነገር እኔ ከእንደዚች አይነት ሴት ጋር ማውራት አይነት ሰው አይደለሁኝ። በክብርዩጣውስሽ ላይ ግን ስንት ሰው ነው ሩታዬ አንቺም ተረጋጊ። ይኸውልሽ ምን መሰለሽ፣ አሁን ብዙ ነገሮችን ከሰው ጋር ተመላለሰሻል። ከእሷ ጋር ያለውን ነገር ተነጋግራቸዋል። በዚህ ኢሞሽናል ልትሆኚ ትችያለሽ። በዚህ ልክ ደግሞ አንቺ ኢሞሽናል የሚያደርግ ነገር ወይ ደግሞ ራሽን ይሁን እንትን የምትይበት ነገር አለ። አንቺም ተረጋጊ። ሄርሜላ፣ አሁን የተነጋገራችሁን ነገር ኢሞሽናል ስላደረጋት ምናምን ማውራት ካለብን በሌላ ቀን መተን ያለውን ነገር ልናውራት እንችላለን። አሁን ግን ከዚህ በላይ ከቆያችሁ ወደ ሌላ ነገር